ሃይምዬ ሁለት መቶ ኬ ከዳኔ ጋር ታከብራለች ብዬ እኔ በፍጹም አላሰብኩም። እውነት ለመናገር እኔ ከብሩኬ ጋር ታርቀው ብሩኬም ቃሉን አክብሮ በጣም ብዙ ቃል የገባላት ነገር ነበረ። ሁለት መቶ ኬ ስትገባና እሱን ነበር ስጠብቅ የነበረው። ግን ዳኒ እንግዲህ ቀድሞታል ማለት ነው። እና ሀይሚም ትናንትና ሼር ስታደርግ እኔን ለማግኘት እንዳትሞክር ከኔ ከህይወቴ ውጣ ስትል የነበረች ሴት አሁን በድጋሚ ሁለት መቶ ኬ ለማክበር እንግዲህ ከዳኒ ጋር ተገናኝታለች። በሀብሉ ሲገርበን ጭራሽ ዛሬም ሁለት መቶ ኪያብረው ሊያከብሩ ነው ማለት ነው። እና እኔ ምን እየተካሄድ እንደው ድራማ እየሰሩ ይሆን፣ ስራ እየሰሩ ይሆን፣ እውነት ሪል ይሆን፣ እኔ አላቅም። ሀይሚዬና ብሩኬ ትናንትና ተገናኝተዋል። እንዳያቸዋቸው ግን ሲነጋገሩ የነበረው ቃል የሚያስታርቅ ወደ ፍቅር የሚወስድ ንግግር አልነበረም። ሲናገሩ የነበረው ሁለቱም በጣም ስሜታዊ ሆነው ነበር። ሀይሚዬ የምትመልሳቸው ቃላቶች በጣም ከባባድ ነገሮች ነበሩ። ግን እኔ ሀይሚና ብሩኬ እኔ የሚለያዩ አይመስለኝም። አሁንም ቢሆን ተስፋ አለኝ። እኔ አላውቅም። እግዚአብሔር እሱ በመካከላቸው ገብቶ ነገሮችን አብርዶ ወደ መልካም ይቀየራል ብዬ ተስፋ አደርጋለሁኝ። ብሩኬን በጣም ደክሞታል። እና በዚህ አጋጣሚ ደግሞ ብሩኬ ሀይሚን አሳልፎ ሰጣት የሚሉ ሰዎች አሉ። ሀይሚ እኮ ብሩኬን በእኔ ህይወት አያገባህም፣ አይመለከትም፣ እንለያይ ስለ እኔ ምንም ነገር አያገባህም ብላ እኮ እምቢ ብለዋለች አደለ። ስለዚህ አንድ ሰው አልፈልግም ካለው፣ እሺ ምንድነው ማድረግ ያለበት? ብሩኬ ምንድነው ማድረግ ያለበት? እሺ ከእነዚህ ሰዎች ለምን አትርቅም? ለምን ታገኛቸዋለ ስንል ነበር አደለ። እንግዲህ ለአራት ቀን እንደዛ እሱ ከሚዲያ ጠፍቶ ነበረ ሀይሚ ነበረች ነገሩ ስትሄድ ስትመጣ የነበረው እሷ ነበረች እሱ ሲርቅ እሷ መራቅ ነበረባት አይደለ ዳኒ እሷን እንደሚፈልጋት እያወቀች እሷ ግን ወደ እሱ ትቀርባለች በቃ ብሩኪ አልፈልግም ብሎ ነገሩን ቋጭቶ ከወጣ እሷ መሄድም አይጠበቅባትም ነበረ ግን እኔ ምን እየተካሄድ እንደሆነ እኔ አልገባኝም እንግዲህ መጨረሻውን ማታ ላይ ቪዲዮ እናየዋለን ብሩኬ ይኖር ይሆን ሶሲት ይኖር ይሆን አላቅ። ከካሜራ ጀርባ ይኖሩ ይሆን እኔ አላቅ። ማለት እኔ ግራ ገብቶኛል። ግን ልብ ይሰብራል። በሀብሉ ሲገርመን ጭራሽ ዛሬ ሁለት መቶ ሺህ ስታከብር እንደ እውነት ከሆነ ብሩኬ ምን ያህል ምን ወስኖ ዛሬ ነገ ወዴት እንደሚሄድ እኔ እራሱ በጣም ከባድ ነውና እግዚአብሔር ከእናንተ ጋር ይሁን ከማለት ውጭ እኔ ማንንም ምንም ነገር መናገር አልችልም። የእውነት ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበድልኝ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቸሮሪ ያሰማን። እኔ አላውቅም። እንግዲህ ዳኒ ምናልባት ሀይሚና ብሩኬን ብታስታርቃቸው ጥሩ ነበረ፣ ግን አንተ እናቴ በጣም ከባድ ነው። በጣም ከባድ ነው እ ምን እያካሄደ እንደሆነ እኔ አልገባኝም። እኔ ሀይሚም እየተገለጸላትም አይደለም እንዴት እንደሆነም አላውቅም። በጣም ግራ ያጋባል እግዚአብሔርን